በዘንድሮ የ2017 ክንውናችንን ብናየው ወደ 4.3 ሚሊዮን ሄክታር ነው ለመስራት ታቅዶ የነበረው። በዚህም ከ3.7 ሚሊዮን ሄክታር በላይ አቺቭ የተደረገበት ነው ወይም ደግሞ ሰክሰስ ያደረግንበት ዓመት ነው ማለት ነው። የዚህን ማለት ነው። ይህም እንግዲህ ከ21 ሺህ በላይ ተፋሰሶች ላይ ስራው የተሰራበት ሁኔታ ነው ያለው ማለት ነው። የአረንጓዴ አሻራ መርሃ ግብሩ አብዛኛው የሚተገበረው በበጋ በተሰራው የተፋሰስ ልማት ላይ ነው ማለት ነው። ምክንያቱም በተፋሰስ ልማቱን የስና አካላዊ የአፈርና ውሃ ጥበቃ ስራውን ሲሰሩ ነው ለበክረምቱ የአረንጓዴ አሸራመራ ግብር ለሚተከሉ ችግኞች ጎጓድ የሚዘጋጀው ማለት ነው። በዛው በተፋሰስ ውስጥ ማለት ነው። የተወሰኑት ምናልባት በአርሶ አደር ግቢ ውስጥ እዛ ዙሪያ ከሚተከሉት በስተቀረ ብዙዎቹ ከ50 ፐርሰንት በላይ የሚሆነው በተፋሰስ ውስጥ የሚሰራ ነው ማለት ነው። ስለዚህ የተፋሰስ ልማት ለአረንጓዴ አሻራ ዋነኛ ወይም ደግሞ እንደ ጀርባ አጥንት ብለን የምንወስደው ነው። የአረንጓዴ አሻራም ለስነ አካላዊ የአፈርና ውሃ ጥበቃ እንደዛው። ምክንያቱም በስነ ህይወታዊ የአፈርና ውሃ ጥበቃ ዘዴ የስነ አካላዊን ካልደገፍ ነው በቀላሉ ሊፈርስ የሚችልበትና በቶሎ ሊያገግም አይችልም ማለት ነው።